ሰላም ሰላም ወደ ዩቲዩብ ቻናላችን ቤተሰቦች፣ እንዴት ናችሁ? ዛሬም በሌላ ያበድ ቪዲዮ ተመልሰን መተናል። የዛሬው ቪዲዮዋችን እንግዲህ በኢትዮጵያ የዩቲዩብ ስትሪ ተሞክረው የማያውቁ ትላልቅ ቻሌንጆችን የምንሞክርበት እና ትላልቅ ቻሌንጆችን ለኢትዮጵያ ዩቲዩበሮች የምናስተዋውቅበት የመጀመሪያ ቀናችን ነው ማለት ነው። እንግዲህ በኢትዮጵያ የዩቲዩብ ስትሪ ተሞክረው የማያውቁ ቻሌንጆችን አብረን እንጀምራለን። የመጀመሪያ ቻሌንጃችን ደግሞ ምንድን ነው? ያው የሰው ልጅ ጮቶ ሊያድር ይችላል፣ የተለያዩ ቦታዎች ሄዶ ሊያድር ይችላል። ግን ቆርቆሮ ላይ ያደረ የለም እስከዛሬ ድረስ አይመስላችሁ? ይሄኛው ዲሽ ሊሰራ እንጂ ቆርቆሮ ላይ ሊተኛ የሚወጣ ሰው ያለ አይፈኝ። ስለዚህ እኔ ፍራሼ እና የተለያዩ ነገሮችን ይዤ ወደ ቆርቆሮ ላይ ወጥቼ ቆንጆ አዳር ማሳልፍ ይሆናል። እንግዲህ እዚህ ውስጥ ምግብ ይዣለሁ፣ ብርድ ልብስ ያለ፣ ምናልባት ከደበረኝ ፊልም ማየት ይሆናል። እና ደግሞ ያው ካርታ የምጮት ይሆናል። ከማን ጋር እንደምጮት አላውቅም፣ ግን ካርታ ለምጮት አስቤያለሁ። ሶ ምንድን ነው ምግቡን እላይ ስንወጣ አሳያችኋለሁ። ምን እንዲያስኩ ምናምን ነገር። ከዛ ደግሞ የረሳሁት አንድ ነገር ይሄ የምጠጣው ውሃ ነው። ይህ ሃይላንድ ደግሞ በማንኛውም አይነት ሁኔታ ወደዚህ ሞረድ ስለማልችል ኢንኬስ ሽንቴ ከመጣ አልጠቀማሉ ብዬ አሰብኩት ሃይላንድ ነው ማለት ነው። ለማንኛውም ይህንን ይዘን ወተን 12 ሰዓታችንን እዚህ ላይ የምናሳልፍ ይሆናል። ለማንኛውም እስከ ቪዲዮ መጨረሻ አብራችሁን ይህን ዩቲብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንወዳችኋለን። ላይክ ማድረግ እንዳይረሳ። ወደ ቪዲዮ እንግዲህ ስራችንን የምንጀምረው ከመሰላላችን ነው። መጀመሪያ መሰላላችንን ከዚህ ከጓሮ ይዘን እንመጣለን። ላይ ከአልጋውም ከምንም ወሳኙ ነገር ምሎ ታውቃላችሁ ምግቡ ነው። ይህ ሰው ልጅ ባዶ ሶፋ ላይ ተኛ፣ አልጋ ላይ ተኛ፣ ውሃ ውስጥ ተኛ ምን ዳዝም ነው? ሶ ጋይስ፣ ብቻዬን የምችለው ነገር ስላልሆነ ካሜራማኔ ሌላ ካሜራማን ጠረውለትና ካሜራማኔ እዚህ ጋር ቴክኖሎጂ ቴክኖሎጂ እንግዲህ ጋይስ እስከ ዛሬ በኢትዮጵያ የዩቲዩብ ሂስትሪ ቆርቆሮ ላይ ያደረ የመጀመሪያው ኢትዮጵያዊ ነኝ። ታሪክ አይረሳኝም ብዬ ተስፋ አረጋለሁ። ሰው ቢረሳኝ ታሪክ አይረሳኝም ብዬ ተስፋ አረጋለሁ። ለማንኛውም ትንሽ ናፕ እናርግና ከአንድ ከ30 ደቂቃ በኋላ ደግሞ እንሳለን ጋይስ። እንግዲህ የሌለ ጨላል ማለ ወይኔ። በጣም የሚገርመው ነገር ብርዱ፣ እግዚአብሔር ብርዱ፣ በየሱስ ስም ይኸው፣ አንድ ሰዓት ሲሆን እመጣለሁ ብዬ ነበረ። ይኸው አንድ ሰዓት ሆኗል። እኔ እንዴት እንደምሆን አላውቅም፣ ብቻ በዚህ ብርድ እንዴት እንደምችለው ሁሉ አላውቅም። ብቻ ኤኒዌይስ፣ በጣም ይበርዳል እና እኔ በእርግጠኝነት እንደዚህ አይነት ቻሌንጆችን ለመስራት እኔ ፍቃደኛ የሆናችሁ ሰዎች እንደው ሰርታችሁ ብታሳኙኝ በጣም ደስ ይለኛል። ከቤት ውጭ አድሬ ማላቅ ልጅ ቆርቆሮ ላይ ማደር ማለት በጣም ትልቅ ነገር ነው። ደጃ አዳራለው ኮከብ ስቆጥር እያልኩ እግዚአብሔር እኔ እኔ እኔ እንደዚህ አይነት ብርድ ጫሜን አውልቄ ውስጥ ተጠቅልያ አለው ጫሜን ምናምን እዚህ ጋ ቁጭ አድርጌ ተጠቅልያለሁ። ብቻ በጣም ብርድ ነው ምናምን ምናልባት ይሞቀኛል ብዬ የማስቡ ስበላ ነው። ሻይ ምናምን ለማፍላት እድሉን አላገኘውም ሰዓት እየደረሰ ስለነበረ ሻይ ምናምን አላፈለውም። ዝም ብዬ ውሀይን ምናምን ነው ሸክፍ የወጦት ብቻ በጣም ይበርዳል። እግዚአብሔርን በጣም የሚቆረጥም ብርድን ያለው እና ብቻ እስኪ ላይክ ምግባችን በጣም በደንብ ስለምበላ አሁን ከበለው በኋላ ሊርበኝ ነው። ለዛ ነው ቁጭ ያደረኩትና ልክ ሁለት ሰዓት ተኩል ሶስት ሰዓት ሲል ዝም ብለን ግማሹን፣ ከዛ ደግሞ አምስት ሰዓት ሲል ግማሹን በልተን ልክ አምስት ደቂቃ ለስድስት አምስት ደቂቃ ምናምን ሲቀረው ደግሞ የቀረውን በልተን በጥንላለን ማለት ነው። ለማንኛውም በጣም ይበርዳል ብቻ ግን አለን እስከሁን ሁለት ሰዓት እንተኛ፣ አላርም እየሞላን እንተኛ በዛው ጭልጥ አድርጎ እንዳናድር ማለት ነው። ለማንኛውም ሁለት ሰዓት እንገናኛለን a <few moments>

ጋይስ ሁለት ሰዓት ሆኗል። ሁለት ሰዓት። እንግዲህ ይህንን ቻሌንጅ ከጀመርን ኦልሞስት ሶስት ሰዓት ሆኖናል። ብርዱ፣ ጨለሞ፣ ንፋሱ ሳይበግረን እዚህ ደርሰናል። እንግዲህ ያው ስንት ሰዓት ነው የሚቀረን? ሶስት ሰዓት ከሆነ አሁን ሁለት ሰዓት ከሆነ ማለት አስር ሰዓት ይቀረናል። አስር ሰዓቱ እንዴት እንደምናሳልፈው አናቅም፣ ብቻ አደነግጥ ልለሌላ ጋይስ ገስ ዋት ታይም ኢዝ ኢት ታይም ቱ ኢት ዘ ላንች፣ ምክንያቱም አሁን ሶስት ሰዓት ሆኗል። ሶስት ሰዓት ከአምስት ደቂቃ ስለሆነ ስድስት ሰዓት ነው መብላት ያለብን፣ ነገ እንዳይረበን አምስት ሰዓት ከምናምን ሲል ነው ራቴን በደንብ የምበላው። ስለ መደበሪያ እንዲሆነ። በጣም እየደበረኝ ነው። የምር በጣም እየደበረኝ ነው። የለውዝ ቅቤን እየበላሁ ኢንጆይ የማደርግበት ሰዓት ደርሷል። ስለዚህ አብረን እንበላለን ማለት ነው።

ሰው ሰው ነህ ወይስ ምንድን ነው ይሄ አፋህ? አንተ እንጃ መቼ እንደሚያባራህ አላውቅም። ለማንኛውም አሁን ትንሽ ጋብ ብሎ ልናል። ስለዚህ ትንሽ እረፍት እናደርጋለን። ጋይስ እንግዲህ አምስት ሰዓት ከአስር ሆኗል። ሽንቴ እንዴት እንደመጣ ልነግራችሁ አልችልም። እና ሽንቴን እሸናለሁ ማለት ነው። ኖ ካሜራ ኖ ካሜራ ዘ ፕሮቴክሽን ሚንዋይል። ለማንኛውም ወደ እንቅልፋችን እንሄዳለን ስድስት ሰዓት እስከሚሆን ድረስ። አሁን አምስት ሰዓት ከአስር ነው። ከአንድ ከሰላሳ ደቂቃ በኋላ ያው እራሳችን መብላት አይቀርም ስድስት ሰዓት ሊሆን አስር ደቂቃ ሲቀርም እንበላለን። እስከዛ ግን

ጋይስ ዩትዩብ ቻናላችን ግን ሰብስክራይብ አድርጋችኋል። ዩትዩብ ቻናላችን ይህን ቪዲዮ እስከምለቅበት ሰዓት ድረስ ያለው ሰብስክራይበርያሁ ጉዳችሁን ላሳያችሁ። እኔ ወንድማችሁ ቆርቆሮ ላይ አድሬ ዝ ገብቼ አይኔን ተቃጥዬ ቪዲዮ ሰራለው። አስር ሺህ ሰብስክራይበር ነኝ ስክሆን ሰው ቆሞ ቪዲዮ ይሰራልሽኪላዋል 300 ሺህ ፎሎወር ማቲያስ ይላል። እዚህ ጋ እዚህ ጋ ሰብስክራይበር ነው ያለው። እዚጋ አሳያል 1780 ሰብስክራይበር 34 ቪዲዮስ ከዛሬ ለቅቄያለው። ይኸው እነዚህ ቪዲዮች አሉ። እየገባችሁ ሰብስክራይብ አድርጉ። ምን አቅም አለኝ ምን ጋይስ እንግዲህ አሁን ከምሽቱ አምስት ሰዓት ከአርባ ስድስት ደቂቃ ሆኗል። ስድስት ሰዓት ከመሆኑ በፊት እራሳችን እንበላለን፣ ከዛ የወንዶች ጉዳይ ሲያልቅ እንተኛለን ማለት ነው። ያው የወንዶች ጉዳይ አርባ ደቂቃ ነው ነው ይሄ ራሱ የሚቀረው በልተን እራሳችን በልተን ችላ አድርገን ምናምን እስክንተኛ ድረስ ያቆየናን ማለት ነው። ለማንኛውም ወደራት ዲነር ታይም። እስካሁን ድረስ ስትጠብቁ የነበሩት በጉጉት ስትጠብቁ የነበረው እራት ምንድን ነው? ሶስት ሁለት አንድ፣ ኢንዶሚን። እራታችን ኢንዶሚን ነው የምንበላው። እዚጋ እናደርጋለን። እዚጋ መብያችንን እናመጣና የነወር አምሳይን ካልተጠቀለለ ምኑን ምግብ ሆነ። አክቹሊ በእንጀራ ነበር መብላት የፈለግኩት ግን ያው በእንጀራ ይበላ ብሎ የሚያሳዘኝ ይሄ ሰውዬ ትንሽ ቀዝቅዟል። ምክንያቱም ከስንት ሰዓት ጀምሮ አብሮኝ የነበረ እንትን ነው፣ ግን አሪፍ ነው። ስቲል አሪፍ ነው። ፀዴ ነው። ዋው ዋይ ዋይ ዋይ ሲሉ የረሃብን ጉንፋን ሲስሉ እ ለዋነኛው የወንዶች ጉዳይ ከዛራት አምስት ጉዳይ፣ አምስት ደቂቃ ነው የቀረው፣ ስድስት አለ ይሆን? ለማንኛውም ችን ጎርሰን አነሳስተን ለጥ እንላለን። ሂሳብ ሂሳብ ነው፣ ምንም መቅረት የለበትም። ዊ አር ያበደ ነበር። ተመችቶናል። ወደኗል ጻዴራት ነበር። ለማንኛውም ቶ ቢ ሆነስት ወደ አስራ ምናምን ደቂቃ ይቀረዋል። ቪዲዮ ግን ምንድነው መሰላችሁ? ከቆየሁ ይርበኛል፣ ከቆየሩ ይርበኛል፣ ይበርደኛል። ሶ ምንድነው ማድረግ ያለብኝ? ተኝቼ ጊዜን ሴቭ ማድረግ። ተኝቼ ለአስራ ሁለት ሰዓት አላርም ሞላና ተኛለው። ከዛ ስነሳ እንገናኛለን ማለት ነው። ለማንኛውም አሁን እንተኛለን። ደክሞኛል። ቀንም ቪዲዮ ስቀርጽ ነበረ ምናምን ምናገር በጣም ደክሞኛል። ስለዚህ አሁን እንተኛና ጠዋት እንገናኛለን። ማሰላማ። ሰብስክራይብ አድርጉ። ይመቻችሁ ጋይስ። እንግዲህ ካሜራ ማኔ ወርዷል። ምንም መጮህም አልችልም ምክንያቱም አሁን አስር ሰዓት ነው ከሌሊቱ። አሁን ብጮ ችግር ሊፈጠር ነው። እንግዲህ ይኸው ፍራሽ እዛ ጋ አለ፣ እኔ መጥቼ እየቀረስኩ ነው። ጨረቋም ይኸው በዚህ በኩል ሊነጋጋ ይመስላል፣ ግን አስር ሰዓት ነው። እግዚአብሔር ይኸው ገና አስር ሰዓት ነው፣ ግን የሚነጋ ይመስላል በዚህ በኩል አሩ ነው። ለምን እንደሆነ ግን ወደዚህ ስዞር ወገን፣ ሌላ ታሪክ ውስጥ ነን። ወደዚህ ሰፈር ሶስት ሰዓት እንቀዳደማለን መሰለኝ። ሰለማን ነው። በጣም ነው የሚያስፈራው፣ በጣም ነው የሚበርደው። ግን ያው አጋጣሚ ከእንቅልፍ የነቀውና ያለውን ነገር ላሳያችሁ ብዬ መጣው ማለት ነው ጨረቋ እግዚአብሔርን ነው የምላችሁ፣ ጨረቋ የህይወት ገባች። አሁን እዚህ ጫፍ ላይ ነበረች እና ጨረቋ ልቅረጥላችሁ ብዬ ተነስቼ ያው ጨረቃው አገባች። ኧረ ኢየሱስ ረዛ ጋር ሚራመድ ሰዋለ በኢየሱስ ቅዱስ ሚካኤል አደራን ፈጣሪ በመድሀን ያለ በአስር ሰዓት ሰው እንዴት ውጭ ይወጣል? ቅዱስ ሚካኤል አደራን ይኸው ምንም ሀሽ በሀሽ ነው። በቃ ይኸው ካሜራው ራሱ በስተክል ላይ ቅርጽ መሆን እንግዲህ ሦስት ሰዓት ከሃምሳ አራት ማለት ዘጠኝ ሰዓት ከሃምሳ አራት ማለት ነው። ጋይስ ይሄ ሰፈር ይሄ አፓርትመንት ለነገሩ፣ ሁሉም ሰፈር እንደዚህ አይነት ቤት አለ። ብቻ ጋይስ በጣም ያስፈራው ሰውየውን ካየሁት በኋላ በጣም ፈራሁ። እንደው ወደ ፍራሽ ልመለስ። ጋይስ እንግዲህ ይሄው አስራ አንድ ሰዓት ከሀምሳ አምስት ደቂቃ ሆኗል። አግቷል ኦልሞስት ያው ስልኬ ስቶሬጅ የለውም፣ ቁጭ አርጌ ሲነጋ እንዳልቀጽላችሁ ስልኬ ስቶሬጅ የለውም እና ይመስለኛል፣ አሁን ከሀዴ ቃ ምናምን በኋላ ፀሐይ ይወጣል እና እግዚአብሔርን እምላችሁ አልተኛው፣ የተኛው እንዳይመስላችሁ፣ አልተኛው ለመተኛት ሞክሬ ያለው ግን አልተኛው። እና ካሜራ ማናችን ግን እግዚአብሔርን ያለኛ እንቅልፍ ላይ ነው ምክንያቱም ሆረድ የቆየሱ እና ጀስት ስልኬን ስጎረጉር አንዴ ከፒሲ ቻርጅ ሳደርግ አንዴ ከፓወር ባንክ ቻርጅ ሳደርግ ስልኬን ምናምን ነው እንትን ያልኩት። እና ቪዲዮ እንዳይረስምባችሁ አንዳንድ ነገሮችን ስኪፕ ለማድረግ እየሞከርኩ ነው። ፕሌ ላሳያችሁ ዱባይ ከሆነ እዚህ ጋር እምሄዳለች ጫን። እዚ አለማንኛውም ነግቷል። ያው ሰዓት ለመጠበቅ ያክል 12 ሰዓት አካራት አልነበር ያወጣነው። ሶ ላይክ አሁን ከ57 ነው፣ ልክ 12 ሰዓት አካራት ሲል ምን ወርድ ይሆናል። ምንድን ነው ማለት የምፈልገው በጣም ታፍ ቻሌንጅ ነበረ። አሮን ነው ለምን እንዳደረግኩት ራሱ አላቅ። ቱ ቢ ሆነስት ማለት ነው ምን አሁን ይህን በማድረግ ምን እንደማገኝ ራሱ አላቅ። ማለት አሁን ለዩቲውብ ቪዲዮ ብዬ ቆርቆሮ ወዲህ በማደሬ ላይክ እኔ እንጃ ምን ያህል ሰፖርት ልታደርጉኝ እንደምትችሉ አላቅም፣ ግን ጀስት ለዩቲብ ብዬ ቆርቆሮ ላይ አድሬያለሁ እና ኒንጃ እስኪ ምን ያህል ሰፖርት ልታደርጉኝ እንደምትችሉ ማየት እፈልጋለሁ በዚህ ቪዲዮ እና ይህን ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ሰፖርት አድርጉኝ። ምክንያቱም ከዚህ የበለጡ ትላልቅ ቻሌንጆች ለማድረግ አስቤያለሁ እናንተ ካገዛችሁኝ አብራችሁኝ ካላችሁና ሰብስክራይብ፣ ላይክ፣ ኮመንት፣ ሼር የምታግዙኝ ከሆነ በጣም ኢትዮጵያ ውስጥ ያልተሰሩ፣ ያልተለመዱ፣ ያልተሞከሩ የትኛውም ዩቲበር ያላደረጋቸውም ትላልቅ ቻሌንጆችን ላደረጋቸው እፈልጋለሁ። አንደኛ መሆን እፈልጋለሁ በእነዚህ አይነት ቻሌንጆች እና ሰፖርት አድርጉኝ። ለማንኛውም ምንም አይነት ገንዘብ ሳላገኝ፣ ምንም አይነት ትርፍ ሳላገኝ ነው ይህን ነገር የሰራሁት። አሮ ነው ብቻ። ታንክ ዩ ፎር ዋቺንግ ዘ ሆል ቪዲዮ፣ ምን ማለት ነው? እስከ መጨረሻ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። አላለቀም ቪዲዮ 15 ደቂቃው ሲያልቅ የቀረውን የምናሳያች ይሆናል። ለማንኛውም 15 ደቂቃ እስኪል ድረስ ምን እንደምሰራ አላቅም። ዝም ብዬ ሲነጋ ዋለሁ። ለማንኛውም ከ10 ደቂቃ በኋላ እንገናኛለን። ጋይስ እንግዲህ ከአሁኗ ደቂቃ ጀምሮ ለዩቲዩብ ቪዲዮ ብሎ ቆርቆሮ ላይ ያደረው የመጀመሪያው ኢትዮጵያዊ ዩቲበር ሆኛለሁ ማለት ነው። እነ አልቶ ስፒድ ጋርነ ሚስተር ቢስት ጋር ምናምን ሲሄዱ ይህንን ነገሩልኝ። ማትያስ ነው ለኢትዮጵያ ፈርቀዳጅ የነበረው ለዩቲዩብ ቪዲዮ ብሎ ቆርቆሮ ላይ ያደረው ብቸኛ ዩቲበር በሉልኝ። ለማንኛውም ታውቃላችሁ፣ አጋጣሚ ቪዲዮ እየቀረስኩ ስልኩ ሞላ እና መደለት ነበረብኝ። ቪዲዮ ሰሌክት ሳደርግ ፎቶ ስነሳ ምናምን ነገር ሳላስቦ። ከአራት ደቂቃ ነበረ፣ ከአራት ደቂቃ ሰባት ደቂቃ አለፈ። ለማንኛውም በጣም ደስ የሚል ስቃይ ነበር የተሰቃየሁት። እናንተ ይሄን ቪዲዮ እቤታችሁ ሆናችሁ እያያችሁ ነው፣ ላይክ ማድረግ እንዳትረሱ ምክንያቱም እኔ በጣም ትልቁን ነገር አድርጌ ዋለሁ፣ እናንተ ትንሹን ነገር ማድረግ አይከብዳችሁም። ስለዚህ ቻናሉን ሰብስክራይብ ይሄን ቪዲዮ ደግሞ ላይክ እያደረጋችሁ አበረታቱ። ለማንኛውም በጣም ታፍቀ ነበረ፣ ነው ራምሴል ወርጄ ቆንጆ እንቅልፍ መተኛት አለብኝ። በጣም ከባድ ለሊት ነበረ። እግዚአብሔርን እጄ እየተንቀጠቀጠ ነው። በጣም ብርዶኛል ምናምን ነገር አልተኛውም ብያቸዋለሁ። ለማንኛውም ወሬ አላብዛባችሁ ወርጄ ልተኛ ኢትዮ ሚስተር ቢስት ነኝ። አብራችሁ ስለነበራችሁ እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰልፊ ስቲክ ላይ ቪዲዮ ቀርጬ አላውቅም። ዩ ኖ እዚህ ጋር ማየት እያለብኝ እዚህ ጋር እያየሁ ነው። ብቻ ለማንኛውም አብራችሁ ስለነበራችሁ ከልብ ከልብ እናመሰግናለን። የዩቲዩብ ቻናል ሰብስክራይብ ማድረግ እንዳደረሱ። ይመቻችሁ። እኔ ልውረድ።